ሎው ኦፍ አትራክሽን ከቤተ ክርስቲያን አስተምህሮ አንገል እንዴት ይታያል? ሰላም ተወዳጆች፣ እንደምናላችሁ የሰዋስው ቪውስ የዩቲዩብ ቻናላችን ነው። ይህ የዩቲዩብ ቻናላችን በፊት የሪያክሽን ቪዲዮ የምናዘጋጅበት ነው። ከዚህ በኋላ ግን የሚጠቅሙንን ራሳችን የምናሳደግባቸውን ቪዲዮዎች እያዘጋጀሁ የምለቅላችሁ ይሆናል። ሶ በደንብ ትጠቀሙበታላችሁ ብዬ አስባለሁ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ የምንመለከተው ለውፍ አትራክሽን ወይም ደግሞ የስበት ሕግ ከቤተ ክርስቲያን ወይም ደግሞ ከክርስትናው አንግል እንዴት ይታያል? በተለይ ደግሞ ከኦርቶዶክስ ቤተ ክርስቲያን አስተምሮ አንግል እንዴት ይታያል? በዚህ ቪዲዮ ዛሬ የምንመለከተው እሱን እሱ ነው። ለውፍ አትራክሽን እንዴት ተጀመረ? ጀማሪዎቹ ማን ናቸው? አሁን ያለበት እንቅስቃሴ፣ እንደገና ደግሞ አስተምሮቱ ምን ይላል የሚለውን እንመለከታለን ማለት ነው። በመጀመሪያ ለውፍ አትራክሽን ብሎ የሚያስበው ሁሉም ነገር አእምሮህ ላይ በመምታሰቡ ሀሳብ የተወሰነ ነው ወይም ደግሞ በአእምሮህ የምትፈልገውን ነገር ወደ አንተ መሳብ ትችላለህ። እንዲሁም እያንዳንዱ የምትፈጠሩት ነገሮች ከበፊት አንተ በአእምሮህ የምታስባቸው ውጤቶች ናቸው ብሎ ያስባል። ከክርስትናው ጋር ከፈቃድ እግዚአብሔር ጋርና ከእግዚአብሔር ጠብቆት ጋር የሚቃረን የአስተሳሰብ ውጤት ነው ማለት ነው። ሎው ኦፍ አትራክሽን ብሎ የሚያስበው ሁሉም ነገር፣ ለምሳሌ አንድ ሰው በጎ ነገር ካሰበ በጎ ነገር ያገኛል፣ ክፉ ነገር ካሰበ ደግሞ ክፉ ነገር በህይወቱ ይደረጋል ብሎ ያስባል ማለት ነው። ይህ ቪዲዮ ባይዘው የተዘጋጀው ለውፍ አትራክሽን ግንዛቤ የሌላቸው እንዲሁም ደግሞ ክርስቲያን ሆኖ በለውፍ አትራክሽን እንቅስቃሴ ውስጥ ለሚገኙ ሁሉ ግንዛቤ ለመፍጠር የተዘጋጀ ቪዲዮ እንደሆነ እንድታስቡልኝ እፈልጋለሁ። ሶ አንድ ሰው መልካም ነገር ካሰበ መልካም ነገር ያገኛል፣ ክፉ ነገር ካሰበ ክፉ ነገር ይሆንበታል፣ ይደረግበታል ብሎ ያስባል። ለምሳሌ አንድ ሰው የሚፈልገውን ነገር ለድብቁ የአእምሮ ክፍሉ ወይም ደግሞ ዩር ሰብኮንሽስ ማይንድ ደጋግሞ በመናገር በህይወት ውስጥ ያ ነገር እንዲመጣ ማድረግ ይችላል ይላል። ሶ ሁልጊዜም ቢሆን ፖዘቲ ፖዘቲቭ ቲንኪንግ መልካም ነገሮችን ብቻ አስቡ ይላል ማለት ነው። መልካም ነገር ማሰቡ መልካም ሆኖ ሳለ ነገር ግን በአእምሮ ዲፔንድ መሆንና አእምሮ እንደ አምላክ የሚቆጥር የአስተሳሰብ ስርዓት ነው ማለት ነው። በመጀመሪያ መቼ የተጀመረ የሚለውን ስንመለከት የተጀመረው በ19ኛው መቶ ክፍለ ዘመን 1800 አካባቢ ጀምሮ የተገኘ ነው። አውሮፓውያን የአውሮፓውያን የፍልስፍና የመንፈሳዊ እውቀት ቅይጥ ነው ይህ ሎፍ አትራክሽን ማለት ነው። መንፈሳዊ ነገር ያለው የሚመስል ግን ደግሞ ፍልስፍናም የተጨመረበት የአስተሳሰብ ቅይጥ ነው ማለት ነው። ሊበልጥ ያደገው ግን በአሜሪካውያን በተለይ ደግሞ ኒው ኤጅ ሞቭመንቶት የአዲሱ የአስተሳሰብ ስርዓት መስራቾች በደንብ ያጠናከሩት እና ያስፋፉት በአሜሪካውያን ነው ብዙ ጊዜ የተስፋፈው። ለዓለም እንዲደርስ ያደረጉትም አሜሪካውያን ናቸው። በፊት ግን ያው ክሬት የተደረገው በአውሮፓውያኑ የፍልስፍና የመንፈሳዊ እንቅስቃሴ ውስጥ የነበሩ ሰዎች ነው። ቅይጡም ውጤት ስለሆነ ማለት ነው። ሎው ኦፍ አትራክሽን ብሎ የሚያምነው አንደኛው ነገሩ ለምሳሌ አንድ ሰው ከአስረኛ ፎቅ ላይ ሆኖ ወደታች ቢወረወር የመሬት ስበት እንደሚያገኘው ሁሉ በሕይወታችንም የምናስበው ነገር ወይም ደግሞ የምንፈልገው ነገር ደግሞ በሕይወታችን የምናስበው ነገር ሁሉ እኛ ላይ ይከሰታል የሚል አስተሳሰብ አለው። ይህ የሎፍ አትራክሽን አስተሳሰብ ነው ማለት ነው። ሶ መስራቾቹን ስንመለከት አንድ ሰው ብቻ ክሬት ያደረገው አይደለም። ተመሳሳይ እምነት ያላቸው የተለያዩ ሰዎች ናቸው ሎፍ አትራክሽን ክሬት ያደረጉት ማለት ነው። የመጀመሪያው ግን ፊያንስ ኩምቢ ይባላል። 1806 እስከ 1866 አካባቢ የነበረ ሰው ነው። ሂድ ደ ፋዘር ኦፍ ኒው ኤጅ ተውት ብለው ያስቡታል። በዚህ እንቅስቃሴ ውስጥ የሚገኙ ሰዎች የመጀመሪያው የኒው ኤጅ ሞመንት ወይም ደግሞ የአዲሱ አስተሳሰብ ስርዓት አባት ይሉታል። ይህ ሰው ፊያንስ ኩምቢ ያምነውም ደግሞ አእምሮ፣ የመፈወስና ህይወትን የመቅረጽ አቅም አለው ብሎ ያምናል። አስተሳሰቡ ሲታይ መልካም ነው። ሰዎችን የመቅረጽ አቅም አለው ወይ? በአእምሮ ተጠቅመን ብዙ ነገሮችን እናደርጋለን። አስተሳሰብ ውስጤ መልካም ይመስላል። ግን ሂዝ ዲፔንድ ኦን ዩር ማይንድ፣ በአእምሯችን ብቻ ዲፔንድ እንድንደረግ ወይም ደግሞ እንድንወሰን ግን ያደርጋል። አእምሮን እንደ ማምለክ እንደ አምላክ እስከ ማየት ያደርሳል። ሰውየው እንደዛ ነው የሚያምነው። ከዛ በኋላ የመጣው ደግሞ ከ1862 እስከ 1932 አካባቢ የነበረው ዊሊያም ዎከር አቴክሰን ይባላል። ሮት ሜኒ ቡክስ አባውት ፖዚቲቭ ማይንድ ስለ ማይንድ መጽሐፍቶች እንዲሁም ደግሞ ስለ መልክ አወንታዊ ያስተሳሰብ ብዙ መጽሐፍ የጻፈ ሰው ነው። ይህ ሰው በተለይ ደግሞ ከመጽሐፍቶቹ መካከል 1806 አካባቢ የተጻፈው መጽሐፉ ቶት ቫይብሬሽን፣ ቶት ቫይብሬሽን ኦር ደ ሎ ኦፍ አትራክሽን ኢን ደ ቲንኪንግ ወርልድ የሚል መጽሐፍ አለው። 1806 አካባቢ ነው ለመጀመሪያ ጊዜ ሎ ኦፍ አትራክሽን የሚለውን ቃል የተጠቀመው ይህ ሰው ነው። ከዛ በኋላ ደግሞ እነ ናፖሊዮን ሂል ቲንኪንግ ኤንድ ግሮ ሪች የሚል መጽሐፍ ጽፈዋል። ከዛ በኋላ ግን በደንብ የተስፋፋው 2006 ዓመተ ምህረት እንደ አውሮፓውያን አቆጣጠር ማለት ነው። ሮንዳ ባይረን ዘ ሴክሬት የሚል መጽሐፍና ፊልም ከተለቀቀ በኋላ ሁሉም ሰው በአእምሯችን በመጠቀም መፈወስ እንችላለን የሚል እምነትን ዴቨሎፕ እንዲያደርጉ ሰዎች አድርጓቸዋል ማለት ነው። ፊልሙ ከተለቀቀ በኋላ ብዙ ብዙዎች እንደውም ይህ ሁሉ የሆነብን የተደረገብን ነገር በሙሉ በአስተሳሰባችን ነው እኛ በምንስበው ስበት ነው ወደሚል ድምዳሜ ሰዎችን እንዲያደርሷቸው እንዲሁም ደግሞ ኒው ኤጅ በተለይ ደግሞ በደንብ የተስፋፋበት ጊዜ ከዛ ጊዜ ጀምሮ ነው። በጣም በይበልጥ እየተስፋፋ የመጣው ከ2006 ዓመተ ምህረት በኋላ ነው ማለት ነው። ሶ በአጠቃላይ ሎፍ አትራክሽን ስንመለከተው ምንም ነገር ብትፈልግ ለአእምሮ ወይም ደግሞ ብቁ የአእምሮ ክፍልህ ንገረው እሱ ነገሮችን ከአጽናፍ ዓለሙ ጋር ኮኔክት ያደረገ ስለሆነ ወደ አንተ ይዞ ይልህ ይመጣል ያ ማለት ዲፔንድ ኦን ዩር ማይንድ በአእምሯችሁ ብቻ ሁሉንም ነገር ማድረግ ትችላላችሁ። ጉልበት ሁሉ የሚገኘው ከአእምሮ ነው፣ ሁሉን ነገር ማድረግ የሚችለው አእምሮ ነው የሚል አስተሳሰብን ሰዎች ደቨሎፕ እንዲያደርጉ የሚያስችል የአስተሳሰብ ስርዓት ነው ማለት ነው። ክርስትናውን ስንመለከት ግን ቤተ ክርስቲያን ስለዚህ ነገር የምታስተምረው ግን ሁሉም ነገር የተገኘው ከእግዚአብሔር ዘንድ ነው ብላ ታምናለች። ቤተ ክርስቲያን እሱን ታስተምራለች። ምንም ነገር ሰው ቢፈልግ እግዚአብሔርን ይጠይቀው፣ እርሱም ይሰጠዋል። በመጀመሪያ ሁሉም ነገር የተገኘው ከእግዚአብሔር ዘንድ ነው። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 1 ላይ ስናነብ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። በመጀመሪያ ማለቱ የፍጥረቱ ሁሉ አስገኝ እግዚአብሔር እንደሆነ፣ ከዛ በፊት ፍጥረት እንዳልነበረ የሚያሳይ ቃል ነው። ከዛ በኋላ ሰማይና ምድርን ፈጠረ የሚለው ቃል እንኳን ከዛ በኋላ ሁለተኛ ቀን ሶስተኛ ቀን እያለ ስለሚቀጥል በምድርና በሰማይ ያሉ ፍጥረታት ሁሉ የተገኙት በእግዚአብሔር እንደሆነ ይናገራል ማለት ነው። ዮሐንስ ወንጌልም ላይ የምናገኘው ቃል እንዲህ የሚል ቃል ነው። ከሆነውስ እንኳ አንዳች ያለ እርሱ ፈቃድ የሆነ የለም ይላል። የሆነው ሁሉ በእርሱ ፈቃድ እንጂ በሰዎች ፈቃድ አይደለም፣ ወይም ደግሞ በአእምሮ አይደለም። ስለዚህ ምንም ነገር ፍጥረታት ሁሉ የተገኙት በእግዚአብሔር ፈቃድ እንደሆነ ቤተክርስቲያን ታስተምራለች። ክርስትናው የሚያምነው እሱ ነው። በእግዚአብሔር ፈቃድ ላይ ነው ሁሉም ነገር የተገኘው ብሎ ያስተምራል ማለት ነው። ሎፍ አትራክሽን ፈቃድ እግዚአብሔርና ጠብቆት እግዚአብሔርን ወይም ደግሞ የእግዚአብሔርን ጠብቆት ይጋፋል ብያችኋለሁ። እንዴት ነው የሚጋፋው? ሎፍ አትራክሽን ሁሉም ነገር የሆነው በአእምሯችን ነው። ለምሳሌ አንድ ሰው ክፉ ነገር ቢደርስበት፣ ያ ክፉ ነገር የሆነበት በአእምሮ ስለሳበው ነው ብሎ ያምናል። ያ ማለት የምናስበው ነገር ሁሉ እንደተደረገብን አይነት ሆኖ የእግዚአብሔርን ጠብቆት እግዚአብሔር ከክፉ ሐሳባችን እንደማይጠብቀን የሚቃረን ያስተሳሰብ ነው። ከዛ ምንም ነገር ቢፈልግ ለአእምሮ ደጋግሞ ይንገረው ወይም ደግሞ ስክሪፕት ያደርገው ይጻፈው፣ ያን ነገር አእምሮ ያቀብለዋል ይላል። ያ ደግሞ እግዚአብሔር መግቦቱን እግዚአብሔር የሚያደርገውን እንደ መልካም አባት የሚያደርገውን እንቅስቃሴ የሚቃረን ነው ማለት ነው። ቅዱስ ዮሐንስ አፈወርቅ ለምሳሌ ምን ይላል? እግዚአብሔር እንደ መልካም አባት ነው ይላል። መልካም አባት ልጁ የሆነ ነገር ቢጠይቀው ግዛልኝ ቢለው አይ ለልጄ ይሄኛው የተሻለ ነው ብሎ እርሱ ያለውን ሳይሆን የተሻለውን ነገር እንዲገዛለት ሁሉ እግዚአብሔርም ደግሞ አንድ ሰው እግዚአብሔርን ለምኖት ግን ያንተ ፈቃድ ይሁን ብሎ እግዚአብሔርን ፈቃዱን ለእግዚአብሔር አሳልፎ ቢሰጠው የተሻለውንና መልካሙን እግዚአብሔር ያደርግለታል። ያ መልካም አባት ያስብለዋል። አንደኛ እግዚአብሔር ደግሞ ፍጠረን ብለን አልፈጠረንም። እንደ አባት ይመግበናል ያፈራርቃል። ሶ እነዚህ ሰዎች ፍሪ ዊል አለ ለሰዎች የተሰጠ እግዚአብሔር ለሰዎች የሰጠው ፍሪ ዊል አለ። ክርስትናው የሚያስተምረው እሱ ነው። ፍሪ ዊል አለም በፍሪ ዊላችን ወይም ደግሞ በነጻ ፈቃዳችን እግዚአብሔርን ማምለክ እንችላለን፣ አለማምለክን እንችላለን። አምልኩኝ ብሎ የሚያስገድደን አምላክ አይደለም። እግዚአብሔር እንደ አባት ለፍጥረታቱ ሁሉ ይመግባል። ሰዎች በአእምሮ አገኘ ነው ብሎ የሚያስቡትን ነገር ሁሉ እግዚአብሔር ያደርግላቸዋል ለምሳሌ ወራትን ያፈራርቃል። ፀሐይን በቀን በሌሊት ጨረቃን በሌሊት ያሰለጥናል። ከዋክብትን በሰሜን እንድንመለከታቸው ያደርጋል። ይህን የሚያደርገው እንደ አባትነቱ መግቦቱ ጠብቆቱ እንደ አባትነቱ ነው የሚቀጥለው ማለት ነው። እግዚአብሔር ይህንን የሚያደርገው በነፃ ነው። ስላመለክ ነውም አይደለም ማለት ነው። ስላመለክ ነው የተለየ ክብር ሊሰጠን ይችላል፣ ግን እንደ አባት፣ እንደ መልካም አባት ግን ይህንን ነገር ያደርጋል ማለት ነው። ሶ ፍሪ ዊልን የሚጋፋ ነጻ ፈቃዳችንን ግን እግዚአብሔር ተጋፍቶ አምልኩኝ የሚል አምላክ ግን አይደለም ማለት ነው። ሶ የመጀመሪያው ግን ለውፍ አትራክሽን ብሎ የሚያምነው ሁሉም ነገር በአእምሮ ይገኛል ወይም ደግሞ ስትጽፈው ማግኘት ትችላለህ የሚለውን ግን የእግዚአብሔርን ፈቃድ አንደኛ አያስፈቅድም ማለት ነው። ለአእምሯችን የምንነግረው እግዚአብሔርን ፈቃድ አንጠይቅም። ከዛ ደግሞ የሆነብን ሁሉ ነገር በአምሯችን ስለሳብ ነው የሚለውን የእግዚአብሔርን ጠብቆት ደግሞ የሚክድ የአስተሳሰብ ስርዓት ነው ማለት ነው። ሎፍ አትራክሽን ክርስትና ውግስ ምን ብሎ ያስተምራል? እምነት ብሎ ያስተምራል። ሎፍ አትራክሽን በአእምሯችን የምታስቡትን የምታገኙት ለአእምሯችሁ ስለናገራችሁት ነው ብሎ የሚያምነው ሎፍ አትራክሽን ወይም ደግሞ የስበት ሕግ የምታስ የምትፈልጉትን ነገር ለአእምሯችሁ ንገሩት ያን ነገር ማግኘት ትችላላችሁ እሱ ያመጣላችኋል፣ ይላል። ክርስትናው ደግሞ በእምነት የምትጠይቁት ሁሉ ይደረግላችኋል ይላል። የያዕቆብ መልእክት ምዕራፍ አንድ ከቁጥር አምስት ላይ ማንም ጥበብን ቢሻ ቢፈልግ ሳይሰስት በልግስና የሚሰጥ ቅዱስ እግዚአብሔርን ይጠይቅ ለእርሱም ይሰጠዋል ይላል። ነገር ግን ሳይጠራጠር በእምነት ይጠይቅ ይላል። ሁለት ሀሳብ ላለው ለሚወላወል ከእግዚአብሔር ዘንድ አንዳች እንዲያገኝ አይምሰለው፣ ለዛ ሰው አንዳች እንዲያገኝ አይምሰለው ይላል። ሶ ሳንጠራጠር በእምነት የምንጠይቀውን እግዚአብሔር ይሰጠናል ማለት ነው። ሶ ስበ ነው አይደለም፣ እግዚአብሔርን ጠይቀ ነው። አባት አለን፣ የሁሉ ፍጥረት አባት ያስገኝ የሆነ አባት አለ። እሱን ለምነን ማግኘት እንችላለን ማለት ነው ያንን ነገር። ከዛ ደግሞ በማቴዎስ ወንጌል ምዕራፍ 22 ከቁጥር 21 ላይ አምናችሁ የምትለምኑት አምናችሁ የምትጸልዩት ሁሉ እንደተደረገላችሁ ብታምኑ ታገኙታላችሁ ይላል። ሶ አምነን የምንጸልየው ነገር ሁሉ መጀመሪያ እናምናለን፣ እግዚአብሔርን እንደሚያደርግልን እናምናለን ከዛ እግዚአብሔርን እንጠይቃለን። እግዚአብሔርም ያንን በእምነት የጠየቅነውን ነገር ያደርግልናል ማለት ነው። ስለዚህ አምነን የምንጠይቀው ነገር ሁሉ በእምነት የምንጠይቀው እግዚአብሔርን የጠየቅነውን ነገር ሁሉ እንደሚደረግልን አምነን እንጠይቃለን። እግዚአብሔር ደግሞ ያንን ነገር ያደርግልናል ማለት ነው። በእግዚአብሔር ምሕረትና መልካም ፈቃድ የተደረገ ሁሉ እምነት እንጂ በእምነት የተገኘ ውጤት እንጂ የስበት ወይም ደግሞ የመሳብ ሕግ አይደለም ማለት ነው። ሶ ሎው ኦፍ አትራክሽን አእምሮ ላይ ዲፔንድ እንደሆን ያደርጋል ክርስትናው ደግሞ በእግዚአብሔር ላይ ዲፔንድ እንድንሆን ያደርጋል። አእምሮ የሰውነታችን አንድ ክፍል ፍጥረት የሆነ የሰውነታችን አንድ ክፍል እንጂ የሁሉ አስገኝ አይደለም። በአእምሮ ክፉና ደጉን እንድንለይበት ተፈቅዶልናል፣ ግን እግዚአብሔር አእምሮን እስከ ማምለክ የሚያደርስ ግን የለም። ከዛ ደግሞ የምንፈልገውን ነገር የሚያደርግልን እግዚአብሔር እንጂ አእምሯችን አይደለም ማለት ነው። ክርስትናው እሱን ያስተምራል ማለት ነው። ሪያሊቲውም እሱ ነው። አእምሮ በከምን ተነስቶ ነገሮችን ያመጣል። እግዚአብሔር ግን የሁሉ አስገኝ ስለሆነ፣ አባት ስለሆነ ያንን ነገር ለኛ ያደርግልናል ማለት ነው። ሶ በአጠቃላይ አስቀድማችሁ መንግስትና ጽድቁን እሹ ይላል ክርስትናው ለምሳሌ። አስቀድማችሁ መንግስቱን ጽድቁን ፈልጉ፣ ሌላው ሁሉ ምን ይላችኋል? ይጨመርላችኋል ይላል። ነገር ግን እግዚአብሔር አምላክ ይህን ነገር እያደረገ እርሱን ባለመፈለግ በራሳችን እውቀት ለምንወሰን ግን ቅዱስ ጳውሎስ ሮሜ መልእክት ምዕራፍ 8 ከቁጥር 28 ላይ ምን ይላል? እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር ይላል የማይገባውን ያደርጉ ዘንድ ለማይረባ አይምሮ አሳልፎ ሰጣቸው ይላል። በዚህ ነገር ድፔንድ ምንሆን ከሆነ እግዚአብሔርን እየረሳን ምንመጣ ከሆነ እግዚአብሔር አባትነቱ እንደ አባትነቱ ለፍጥረቱ የሚያስፈልገውን መግቦቱን ይቀጥላል። ነገር ግን እንደ ክፉ ልጅ እንቆጠራለን ማለት ነው። ለምሳሌ አንድ አባት ልጆቹ አንድ ክፉ ልጅ ቢኖረው አንድ ደግ ልጅ ቢኖረው መልካም የሆነ ልጅ ቢኖረው ለሁለቱም የሚያስፈልጋቸውን ነገር ያደርግላቸዋል። ነገር ግን ክፉ ልጅ በአባቱ ዘንድ ክፉ እንደሆነ ነው የሚቆጠረው፣ መልካሙ ደግሞ መልካም እንደሆነ ይቀጠራል። እግዚአብሔርም ደግሞ አባቱም ደግሞ መልካም ለሆነው ልጅ ደግሞ አባቱ ደግሞ ለመልካሙ ልጁ ፍቅሩን እያሳየ በመልካሙ በልጁ ዘንድ የተወደደ ይሆናል ማለት ነው። ይህን ነገር በአእምሯችን ሳብ ነው ብለን የምናስበው ነገር እግዚአብሔር ይሰጠናል። ግን ያው በእግዚአብሔር ዘንድ ክፉ ሆነን ለማይረባረው አእምሮ ታሳልፈን እንሰጣለን ማለት ነው። ሶ ሎፍ አትራክሽን በአጠቃላይ የምታስበውን ነገር በአእምሮ ታገኘዋለህ። አንተ ያስተሳሰብህ ውጤት ነህ። የምትስበውን የምታስበውን ነገር ሁሉ ታገኛለህ የሚል ነው። ክርስትናው ደግሞ የምትፈልገውን ነገር የሚሰጥህ እግዚአብሔር ነው የሚል አስተምሮ አለው ማለት ነው። ሌላው ሎፍ አትራክሽን ፖዚቲቭ ቲንኪንግ፣ ሁሉም ነገር መልካም ነው፣ መልካሙን ነገር ብቻ አስብ፣ ክፉ ነገር አታስብ ይላል። ያ ማለት ከሰዎች ጋር በሰላም እንዳንኖሩ የሚያደርግም ነው። ለምሳሌ አንድ ሰው ክፉ ነገር ገጥሞት ያን ክፉ ነገር ሊያወያያችሁ ሊያገኛችሁ ቢፈልግ ያን ነገር ክፉ ነገር ከመስማት እንድትከለከሉ ስለሚያደርግ መልካሙን የሆነው ነገር ብቻ አስቡ ስለሚል ያን ሰው ከችግሩ እንድትገላግሉት ያደርግም። ያ ደግሞ ካዘኑት ጋር አብራችሁ ዘኑ፣ ከተደሰቱ ጋር አብራችሁ ተደሰቱ የሚለውን የእግዚአብሔር ንግ የሚጻረር ነው ማለት ነው። ሶ ፖዘቲቭ ቲንኪንግ እንዲኖረን ክርስትናው እውነትን ለመናገር ሁልጊዜ መልካም እንድናስብ ይፈልጋል። ለምሳሌ የመንፈስ ፍሬዎች የሚባሉት ሰላም፣ ፍቅር፣ ቸርነት በጎነት ናቸው። አሁን ለምሳሌ ሰዎች በጎ መሆን በጎ ነገርን ማሰብ ይሄ ክርስትና አንደኛው አስተምህሮ ነው። ነገር ግን መጽሐፍ ቅዱስ ላይ ክፉም ታሪክ የተጻፈባቸው አሉ፣ መልካምም የተጻፈባቸው አሉ። ክፉ የተጻፈባቸው ከመልካሙ ነገር እንድንመለከትና እንደነሱ እንዳንሆ ለማስተማሪያ ያልንትለ አንደኛው መጽሐፍ ቅዱስም የተጻፈበት ምክንያት እሱ ስለሆነ ማለት ነው ሶ በአጠቃላይ የስበት ሕግ ወይም ደግሞ ሎው ኦፍ አትራክሽን የኃይል ምንጫችን አምሯችን እንደሆነ ይናገራል። ክርስትናው ደግሞ የኃይል ምንጫችን እግዚአብሔር እንደሆነ ይናገራል ማለት ነው። ሶ ከእግዚአብሔር ጋር ከክርስትናው ጋር የሚጻረር አስተምሮ ነው። ከዚህ እንቅስቃሴ ውስጥ ያሉም ደግሞ ይህን ነገር ትተው እንደ መልካም ልጅ ከእግዚአብሔር ጋር አብረው እንዲኖሩ ነው ይህንን ቪዲዮ ያዘጋጀሁት። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ለዩቲዩብ ቻናላችን አዲስ ከሆናችሁ ጠቃሚ ነገሮችን የምንለቅበት የዩቲዩብ ቻናላችን ስለሆነ ሰብስክራይብ በማድረግ ይህን ቤተሰብ በነፃ መቀላቀል ትችላላችሁ። ይቆየን።